ሰላም እንዲናችሁ እያላችሁ በቱል ነገር ሰላም ነው። አሸይና አሸይና እንዲላችሁ ሞኝላችሁ አለሁ። ብዙዎች ስትገቡ እንደለመዳችሁ ላይክ እና ሼር እያደረጋችሁ ሀሳቦቻችን ለብዙዎች አካፍሎ ለዚህም አመሰግናችኋለሁ። ዛሬ ሚዛናችን ሚዛናችን ይዘሉላችሁ ወጣን። እንግዲህ እፎይንና እሺን አስመልክቶ የተነሳ ኩርኩራና ጭቅጭቃ አሁንም ተጠናክረው ቆጥላል። እኛ እውነቱ ለመናገር እሺ የሚሆን ሌሎቻችን እዚህ ውስጥ ገብተን አንተምቶ አንተምቶ የሚል አስታራቂ ሀሳብ የሰጣንበት ዋና ምክንያት አብናረጋይ ዋናው ምክንያት ስለምንፈራችን እኔ በግሌ የፈራቻለ አብዛ ለምን መሰላችሁ? ሁሉ ብርቅ የሆነ ህዝብ ስለሆነ፣ ለመጣላት፣ ለመኳዳደል፣ ለመጠፋፋት ምክንያት ነው የምትፈልጉት። ሁሉ ብርቅ ነው። ኢትዮጵያ ውስጥ ብሔር ብሔረሰብ በዓለም የለም፣ ኢትዮጵያ ውስጥ ብቻ ነው። በቃ ብሔር ብሔረሰብ ተስማምቶ ተዋዶ የሚኖረው እንጂ ሌላ ዓለም የለም። ሃይማኖት ሙስሊም ክርስቲያን የሚኖረው ኢትዮጵያ ውስጥ ብቻ ነው እንጂ ሌላ ዓለም ስለሌለ ሁሉ ብርቅ ነን እኛ ሀገር ለምን አሜሪካ ውስጥ እንደኛ አይጨፋጨፉም? ለምን እንደኛ ሙርዝ አይተፉም? ለምን እንደኛ ወደ ወደ ጸብ ለምን አይሄዱም? አሜሪካ ውስጥ በሚሊዮን የሚቆጠር ሙስሊም፣ በሚሊዮን የሚቆጠር ኦርቶዶክስ፣ በሚሊዮን የሚቆጠር ፕሮቴስታንት አለ። አውሮፓ ውስጥ እንግሊዝ፣ ጀርመን፣ ፈረንሳይ፣ ጣሊያን በሙሉ በሚሊዮን በመቶ ሚሊዮን የሚቆጠር ሙስሊሞችና ኦርቶዶክስ በአንድነት ይኖራሉ። ፕሮቴስታንትና ካቶሊክ ሰይጣን የሚያመልኩ ራሱ መብቱ ነው። ይጎርማጫል ማንንም ማንንም አይነካም። እዚህ አገሩ ግን ሁሉ ብርቅ ነው። ሃይማኖት ብርቅ ነው። ብሄር ብሄረሰብ ብርቅ ነው። ታሪክ እንኳን ጭቆና እንኳን ብርቅ ነው። ኢትዮጵያ አብናረገ ጭቆና ኢትዮጵያ ውስጥ ብርቅ ነው። ለምን እንግሊዝ ውስጥ ነገስታት ነበር? አሁን ኢትዮጵያ ውስጥ አጼዎች አጼዎች የምትሉት ጉድ አለች። እችን ሙድ ደግሞ ኬት እንዳመጣችን አላውቅም። አጼዎች ማለት ነገስታት ነው። ነገስታት እንግሊዝ ውስጥ ነበሩ፣ ጀርመን ውስጥ ነበሩ፣ ስፔን ውስጥ ነበሩ፣ እስራኤል ውስጥ ነበሩ፣ ፍልስጤ ውስጥ ነገስታት በሞላው አለም ነበሩ። ይጮቋኞች ነበሩ። ይጎርማቻል። ዓለም ዲሞክራሲ ነው የሚያውቀው። ዲሞክራሲ የምትሏን ቃል ራሱ ዓለም የሚያውቀው ሰማንያ ዓመት አይሞላም። አይጎርማቻል። ያው እውቀትም ደግሞ ብርቅ ስለሆነ ይህም ደግሞ ሌላ ብርቅ ነው። ሌላ ውዝግብ እንዳትፈጥሮ ደግሞ በዚህ አሁን ባነሳት በዲሞክራሲ ሀሳብም እና ኢትዮጵያ ውስጥ ጭቆና እንኳን ብርቅ ነው። ይጎርማቻል። ይጎዳደሉ ነበር እንግሊዝ ውስጥ እርስ በርስ እንግሊዝ ውስጥ። የእንግሊዝን ታሪክ ዞር ብላ አንብብ። ጭፍጭፍ ነበር ራሽያ ውስጥ ጭፍጭፍ ነበር ቻይና ውስጥ ጭፍጭፍ መተራረድ በሚሊዮን የሚቆጠር ግን በቃ ጭቆና ነው ነበረ አለፈ። አሜሪካ ውስጥ እኮ ጥቁሮች፣ ነጮች፣ ህንዶች እንትኖች እየተባለ ጭፍጨፋ ነበር። ግን ኢትዮጵያ ውስጥ ይህም ራሱ ጭፍጭፍ፣ ራሱ ጭቆና፣ ራሱ ብርቅ ስለሆነ እንደ አዲስ እስቲ በምን እንጨቃቀን በምን እንጨፋጨፍ ስለምትሉ እንፈራቻ እኔ በግሉ ይፈራቻ አለ ሎኔ፣ አይደለም ሎኔ ሳይሉ ራሳቸው እንዳትጨፋጨፍ ስለምፈራል ተሳፍራ ልቃ ናረቀ ውሃ ብርቅ ነው ይተበዝ ታውቃላቸው አይደል? እንኳን ጎጠር ቀርቶ መሀል አዲስ አበባ በሳምንት ሁለቱ ቀን ምናምን ቢገኛል። ክፍለ ሀገር ደግሞ ጭራሽ አምሳ በመቶ የሚሆን ህዝባችን አሁንም ከምንጭና ከወንዝ ነው ቆርቶ ሚተወጣ ውሃ ኢትዮጵያ ውስጥ ብርቅ ነው። አምሳ በመቶ የሚሆን ህዝባችን አሁንም በኩራዝ ነው የሚኖረው፣ እንደምታቁት ነው። ንጹህ መልበስ፣ ንጹህ መብላት፣ ንጹህ መጠጣት በሞላ አፍሪካ ብለን በኢትዮጵያ አሁንም ብርቅ። እንደገና በሃይማኖት ሰላም መኖሩ ብርቅ ነው። እናቱ አስፈሪ ያላቸው ሁሉ ነገር ወደ ጻፍ ወደ ግድያ እንዳትወስዱ ጥቀዋል። እኛ እኮ ስለምን ፈራ ነው ተወባካቸ። ለምን ከዚህ በፊት እንግዲህ እንዳልኳቸው ብሔር ብሔረሰብ ቻይናም አለ አሜሪካም አለ አውሮፓም አለ በሞላ ዓለም አለ እየተጨፋጨፉ አይደለም። ልማት ላይ ላይ ያለ ቴክኖሎጂ፣ እውቀት፣ ምርምር፣ ምድርትን መቆጣጠር፣ ወደ ጨረቃ መውረር፣ ኢትዮጵያ ውስጥ ደግሞ እንደ ውሻ ሽንጥ እያጦር እዛ ጋር የኔ ነው ያንተ ነው የሚል ሰፈር፣ ሸለቆ፣ ተራራ መቆጣጠሩ ነው እንጂ እውቀትን፣ ራስን መቆጣጠር፣ ራስን መግዛት ስለማት ሰሩ ስሎ ምንባር ገላጋይ እብዱ ገላጋይ ሆኖ መሃል ላይ እኮ የምንፈነከተ እኮ በምክንያት ምንም ካላደረገ፣ አሁን እሺ ምን አደረገ? ያው እብዱ ገላጋይ ሆነ። አንተምተ አንተምተ ሲባል ከዛም ከዚህም ይፈነከታል እንጂ ተዉ ማለት ይህን ያህል ነውረኝነት አይደለም። እውነቱ ለመናገር እሺ፣ ሃይማኖት አባት ዝም ካለ፣ ፖለቲከኛ ዝም ካለ፣ ህግ ዝም ካለ፣ የሚዲያ ሰው እላዊ ላይ እሳት ካርከፈቀፈ፣ መፍትሄው መፍትው ምንድን ነው? እስቲ እናንተ ፍረዱ እስቲ እናንተ ፍረዱ። እብዱ ገላጋይ ሆነ ነው እና እውነቱ ለመናገር የሚገርማቸው ጠበቃ ሙሉጌታ በላይ ታውቁታላችሁ። በቴሌቪዥንም በቲክቶክም በጣም የታወቀ ነው እና ሰሞኑን እራሱ አዝኖ አንድ ቪዲዮ ሲሰራ ገረመኝ። እንግዲህ እሱ በኢትዮጵያ ኦርቶዶክስ ቤተክርስቲያን የህግ ጉዳዮች ላይ በከፍተኛ ደረጃ ቤተክርስቲያንን የሚያጎለግል ነው። እሱ እንኳን ምን አለ፣ አንተ እኛ ስንሰደብ የት ነበርክ ብለ ሰደብኛል እና ከዚህ በፊት ተሟክተናል። ስለ ቤተክርስቲያና ሙስሊም የሚናገር ፕሮቴስታንት የሚናገር ትክክል ያልሆኑ ነገሮች ተናግረናል። ከእኛም በኩል ይሄ ነገር ትክክል አይደለም ብለን ለዘላቂ ሰላም ነው ለዘላቂ ሰላም አገር በህብረት በአንድነት በፍቅር እንድንኖር ታስበነ እንጂ ከማጎብደድ ከማሽቋለጥ አንጻር አይደሉም። እኛም ቤንዚን ማርከውከፍ እንችላለን። ጥሩ ገቢ እኮ አለ አሁናረግ እኛ እናቋለን። በተለይ በዚህ ሚዲያ ስራ በተለይ ዩትዩ በተለይ ቲክቶክ ላይ የሆነ ብሄር የሆነ ሃይማኖት ጡግ ይዘ እሳት ስታርክፍክፍ በሚሊዮን ነው የሚወርድል ስለ የምናቀኑ ስራ መሀል ላይ ስትሆን ግን እብድ ገላጋይነት አይነት ትፎ ነከታል። እና እባካችሁ አሁንም ተዉ ነው የምለው። አሁንም ተው በምስሊሞች በክልም አንዳንድ ሰዎች አሁንም እናርዳለን፣ እንቆርጣለን፣ እንጮፈጭፋለን ጂሃድ እናወጃለን የሚሉ አሉ። ሁለት ሶስት ሰዎች አራት ሰዎች እያያችሁ ነው እናንተው በእኛም በኩል እንደዛ ከሆነ እኛም አንለቀቅ የሚል ነገር አለ ኦሮ በቃቸው ያለፍንበት መከራና ጉስቁልና ከበቂ በላይ ነው ከበቂ በላይ ነው እና ተው ተው ነው ማለት የምንችለው አሁንም ቢሆን ደግመን የምንናገረው ሶላም ይሻላል ሚሊዮን ህዝባችን ማዓት ከ60 ሚሊዮን በላይ ህዝባችን በከፍተኛ ድህነት ውስጥ ይገኛል። በጦርነት ውስጥ ይገኛል። በችግር ውስጥ ይገኛል። መረጋጋት ነው ያለብን። መንግስትም ይሄ ጉዳይ ከፍተኛ ኃላፊነቱ አለበት። ስለ ወደብ ስለ ጉድ ብታራ ማንም ለሰከንድ ዞር ብለ አይሰማም። ሰው በዚህ በሃይማኖት ጽንፈኝነት ተጠምዶ ካለ፣ በሽኩቻ ውስጥ በእንካ ሰላምታ ውስጥ ካለ፣ ስለምን መንግስት እንደሚያራ ሰው አይሰማም። ሲቻል እንደ ምስራቅ አፍሪካ አንድ እንደ ሀገር ተስማምተን ተዋደን። መቆጠል አለብን ከተቻለ አፍሪካን ካልተቻለ ምስራቅ አፍሪካን ወደ አንድነት ማምጣት ይገባናል እንኳን እርስ በእርሳችን በእያንዳንድ ጉዳይ ልንጎዳደለንና ልንጨፋጨፍ ቀርቶ ማለት ነው እና እኔ በኩል እፈራለሁ ህብረተሰቡ አለመሰልጠን አለ ድህነት አለ ኋላ ቀርነት አለ ብዙ ነገር ተደማምሮ ነው አይምራችን እንደዚህ ሊዙግ የቻለ እና መፍራት አለብን ብን ለምን አትፈራም ጾብን ለምን አትፈራም ጦርነቱ ለምን አትፈራም ግጭቱ ለምን አትፈራም ያስፈራሃል እኮ ምንም እርባና ልልለው ጉዳይ እኮ እና ሁሉ ብርቅ ልንሆን አንችሉም። ዘላለም ዓለም ሁሉም እየኖረ ነው። ዓለም በሙሉ እየኖረ ነው። አረብ አገር ውስጥ መዓት ክርስቲያኖች ቤተክርስቲያን ሰርተው እየኖሩ ነው። በሰላም በፍቅር በሰው አገር ሸቅለው እናት አባትን እያገዙ ነው፣ እየረዱ ነው። አውሮፓ ውስጥ ለኛ ብርቅ የሆነው ሰማንያ ምናምን ኢትዮጵያ ብሔር ብሔረሰብ እንዳለ አሜሪካ ውስጥ አለ። የናይጄሪያ ብሔረሰብ በብሔረሰብ በሙሉ አለ። ቻይና አለ፣ ጃፓን አለ፣ ኮሪያ አለ፣ አሜሪካ ውስጥ ይጎርመጃል ግን ገጀራ የሚባል ነገር የለም። ኢትዮጵያ ውስጥ ቶሎ ወደ ገጀራ ስለምንሄድ ቶሎ ወደ ቶሎ ወደ ክርክር ስለምንሄድ ለዛ ነው ምንፈራጭ። እና እባካችሁን አሁንም ጥንቃቄ ይደረግ። አሁንም እንስከን፣ እንረጋጋ። ያለብን ችግር ከበቂ በላይ ነው። እስከ መቼ ሁሉ ብርቅ እንሆናል? ይጎርማል። የሆነ በቃ ሰው መኪና ያዘ ሲሄድ ብርቅ ነው። የሆነ እንደ ንጹህ ቤተሰብ ሲኖር ብርቅ ነው። ንጹህ ልብስ ብርቅ ነው። መብላት መጠጣት አሁንም ስጋ እኮ እንደ ተአምር ይታያል እኮ አገራችን ውስጥ። አሁንም ስጋ ሰው ቁርጥን ንብላ ስ ይላል፣ ብርቅ ሆኖ ማለት ነው። እና ሁሉ ነገር እንደዚህ ሊቀጥል አይችልም። መረጋጋት አለብን። ቢያንስ አንዱን ሁለቱን ጉዳይ እናሸንፈው ወይ የሰላም ማጣትን መፍትሄ እንፈልግ ወይ ድንቁርናን መፍትሄ እንፈልግለት ወይ ዘረኝነታችን መፍትሄ እንፈልግለት። ብመዓት ችግሮች ውስጥ ተኮበን ምድር አትበቃንም የሚል አይነት ቁርርተና ሽለላ አያስፈልግም። እና እውነቱ ለመናገር ያለንበት ነገር በጣም ነው የሚያሳፍር። ማንኛውም ኢትዮጵያዊ በመላ ዓለም ብትሄድ እንደ እዱ ለኛ ነው የምትታየው። ጂኒየስን ብትሆን፣ ባለሀብትን ብትሆን፣ መልኮ መልካምን ብትሆን አውሮፓና አሜሪካ ስትገኝ ከደህንነት ከሞት እንዳመለጠ ብርቅዬ ፍጡረት ነው የምትታየው እና እባካቸው ብሔራዊ ውርደታችንን መጀመሪያ አንሸፍ ነው። መንግስትም ይህን ነገር ትኩረት አድርገው ይስራል። ግድ የለም አገር የምትባል ነገር ሄደች። እውነት ነው። በተለይ ይሄ የሃይማኖት ጉዳይ ማንም ስለ ሀገር የጥፍር ቆሻሻ ያክል አይቆጥሩም። ለምን ሰዎች ስሜታዊነት ነው የሚጓልባቸው ስሜታዊነት ስለምትጋልባቸው አገር ቢኖር ቤተሰብ ቢኖር አገር ቢኖር ሰው ቢኖር ምንም ዶንታ የለም። በተለይ ደግሞ ያለ እውቀት አልባ ስንሆን በተለይ መሃይምነት ሲጠናወትን ብዙ ነገሮች ይጠፋል እና እኛ አንተምቶ አንተምቶ ያልነው የማጎብደድና የማሽቋለት ጥልቅ ፍቅር ኖረን ሳይሆን እንደዚህ ያሉ ነገሮች መጨረሻችን ስሎ የምናቅ ነው። እነ ሁሉ ብርቅ ስለሆነን ይሄ ነገር አዝማማ ወዴት ይሄዳል የሚል ፍርሃት ስላለን ህዝባችን ወደ ባሰ ከዱጥ ወደ ማጥ ገብተው እንደገና ሌላ ችግር ውስጥ ሲወድቅ ላለማየት ነው እንጂ ይህን እኛ እንዳላቸት ዝምታ እንችላለን። ዝምታ ማንን ጎደለ ያላቸው አለ ማንንም አልጎደለም። ስማ ዝም ማለት እንችላለን። አይቶ ማለፍ አይቶ እንዳላየ ሰምቶ እንዳልሰማ እልፍ ብለ ስለ ቲጂ ማውራት እኮ ይችላለን። ስለ ፍቅር ዝም ባራክ ያው ነው። ግን ያው በእንቶፈንቶ ከምናልፈው አንዳንዶቻችን ቢያስቀይምም አንዳንዶቻችን ቢያናድድም ቁም ነገሩን እውነትን መራሩን እውነት ተነጋግረን ተግባብተን ማለፍ ስላለብን ነው ይህን ሀሳብና አጀንዳ ያነሳን፣ እንጂ ብዙ ጠላት እንደሚያስነሳብን ብዙ ቅያሜ እንዳለው ብዙ ፀብና ክርክሮች እንዳለው ጠፍተን አይደሉም። እና እባካችን አሁንም ለመረጋጋት እንሞክር። ሁላችን የበኩላችን አስተዋጽኦ ለሰላም ነው ማድረግ ያለብን እና እንፍራ። ከዚህ በፊት ስለ ሞቱ ወንድሞች፣ ስለጠፉ እህቶች፣ ስለወደመ ንብረታችን ክብራችንና ማንነታችን አፍረን ፈርተን ወደ ቀልባችን መመለስ አለብን የሚል አሳብ አስባለሁ። ይሄን ሃሳብ የሚመቻችሁ ላይክ፣ ሼር አድርገው ወዳች አለው ፒስ